የታመመ ሱጅድ ሲያደርግ ማየት። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ የበልግ ሚዲያ ቤተሰቦች፣ ዛሬ ላይ ይዘንላችሁ የመጣነው እንግዲህ የታመመ ሰው ሱጅድ ሲያደርግ ማየት፣ እንዲሁም ደግሞ የግብርና እቃዎችን በህልም ማየት፣ ሌላው ደግሞ ሶስተኛው ደም እንደ ጎርፍ ሲፈስ ማየትና ጨረቃን በእጅ መያዝ የመሳሰሉትን የህልም ፍቺዎች ይዤላችሁ እቀርብ ያለሁ ማለት ነው። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉን። ቪዲዮውን ይዤላችሁ እቀርባለሁ። አሰላሙ አለይኩም ኡስታዝ፣ አንድ የታመመ ወንድም አለኝ እና በህልሜ በጣም ሜዳ ላይ አሸዋማ ስፍራ ሜዳ ላይ እና አሸዋማ ስፍራ ላይ ለአላህ ሱጁድ ሳደርግ አየሁኝ አለኝ እና በአላህ በትነግረኝ ማሻ አላህ በጣም ቆንጆ ነው፣ ጥሩ ነው። ምንድን ነው የሚያሳየው? ይሄ ታማሚው ወንድማችን አላህ አፍያ ያድርገው፣ አፍያን ካባ አላህ ያልብሰው፣ እንደዚሁም ህመሙ ደግሞ ወንጀሉን ማበሻ አላህ ያደርግለት። ህመሙ የሚያሳየው ህልሙ የሚያሳየው ባደረጋቸው ከዚህ በፊት በፈጸማቸው ነገሮች የተጸጸተ በወንጀል በጥፋቱ ላይ የተጸጸተ መሆንን፣ ተውበት ማድረግ እንደሚፈልግ ወደ አላህ መቃረብን እንደሚፈልግና ወደ አላህ መቃረቡንም ያመላክታል። ከዛ በተጨማሪ ደግሞ ከህመሙ አላህ ሊፈውሰው እንደሚችል ፈረጃውን ቅርብ ሊያደርግለት፣ ወይም ደግሞ ድሉን ነስሩን፣ ወይም ደግሞ የሚፈልገውን ነገር አላህ ሊሰጠው እንደሚችል ማሳያ ነው። አላሁ አለም። የታመመ ሰው ዱዓው ሙስተጃብ ነው። ዱዓ ያደርግበት። የእውነት ደግሞ ወደ አላህ መመለስ፣ ያው ፍላጎቱን በእውን ያሳካው፣ በተግባር ይግለጸው። አላሁ አለም። ሌላው ደግሞ ሁለተኛውን የህልም ፍቺ እንከታተል ማለት ነው። በጣም ይመቻል። በህልሜ ሙሉ የበሬ የሚታረስባቸው እቃዎችን ተሸክሜ አየሁኝ፣ ይፈታልኝ። ይሄ ሙስሊም ካልሆኑ ወገኖች የተላከ የሆነ መልእክት ነው። ምንድነው ይሄ? ሞፈርና ቀንበር፣ ማረሻ፣ እንደገና ይሄ ማጭድ፣ የመሳሰሉ ነገሮች የግብርና መሳሪያ ወይም ደግሞ አደዋቱ ዚራዕያ ይባላል እነዚህ የግብርና መሳሪያዎችን ተሸክሞ ወይም ከነሱ ጋር ግንኙነት ሲኖረው አንድ ሰው የሚመለከት ከሆነ ሪዝቅ ኸይር የሆነ ሰፊ የሆነ ሪዝቅ መኖሩን ነው። ምክንያቱም ከምድር የሚወጣው ከሰማይ ከሚዘንበው ዝናብ ጋር የተያያዘ ከምድር ነው፣ ሪዝቃችን የሚገኘው ዋናው ከሰማይ ሆኖ ነገር ግን ቡቃያ የሚወጣው ከምድር ነው። ስለዚህ ከምድር ጋር የተሳሰረ ከአፈር ጋር ከመሬት ጋር ግንኙነት ያለው ማንኛውም ነገር የሚመለከት ሰፊ የሆነ ሪዝቅ መኖርን ያመላክታል። ከዛ ውጭ ደግሞ አዲስ የሆነ የህይወት ምዕራፍን መጀመር ወደ ሀብት ማማ ወደ ለውጥ ዓለም ላይ መሸጋገርንም ያሳያል። እንደዚሁም ደግሞ ጥሩ የስራ እድሎችንም ደግሞ ማግኘትን ያመላክታል። ነጃ መውጣት እንደዚሁም ደግሞ የኃላፊነት ስሜት መኖርን ያመላክታል። የኃላፊነት ስሜት ማለት ከገንዘብ ጋር ከሪዝቅ በበዛ ቁጥር ያው ቤተሰቦችን በዛው ልክ ከአንተ የሚፈልጉት ወይም ከአንቺ የሚፈልጉት ነገሮች መኖራቸውን የሚያመላክት ነው። ስለዚህ በአጠቃላይ ሰፊ የሆነ ሪዝቅ፣ ጥሩ የሆነ በረካ ያለው ኸይር የሆነ ነገርን አላህ ሊቸራችሁ እንደሆነ ማሳያ ነው። ሂዳያውንም ጭምራላ ይስታችሁ። አላሁ አለም። ሶስተኛውን የህልም ፍቺ ቀጥለን ደግሞ ይቀርባል። ባለ ትዳር ነኝ እና ባሌ መሀን መሆኑን በህልሜ ሲነግረኝ አየሁ። ምን ይሆን ፍቹ? ወላሂ ጨንቆኛል። አብሽር እህቴ። ምንድን ነው የሚያመላክተው? ያ ወንድ ልጅ በጣም ብዙ ሐሳቦች፣ ጭንቀቶች አሉበት በተለይ ትዳር ከያዘ ሐላፊነቱን ከተሸከመ በኋላ እና ስሜቱን ብዙ ጊዜ አይገልጽም፣ በውስጡ ነው አምቆ የሚይዘው እና ይህንን ነው የሚያመላክተው። በጣም ብዙ የሚያስጨንቀው፣ የሚያሳስበው፣ የሚያበሳጨው ነገር በውስጡ ተሸክሞ ያለ መሆንን ያመላክታል። እና ነገራቶች እንደከበዱት፣ ግራ እንደገቡት፣ መሸከም እንዳቃተው ያመላክታል። ስለዚህ ቀረብ ብለሽ ችግሩን ለመቅረፍ፣ ለመጋራት፣ ለማቅለል ሸክሙን ከላዩ ላይ ሞከሪ። አላህ ይርዳችሁ አላህ ያግዛችሁ። ሌላው ደግሞ ትንሽ የሚያስፈራ የህልም አይነት ነው። እንቀጥለው ከሰማይ ደም የቀላቀለ ዝናብ ሲዘንብ ማየት ምንድን ነው? ዝናብ በባህሪው ኸይር ነገር ነው። ዝናብ ሲዘንብ ማየት ብዙ በረካ፣ ኸይር ነገሮችን ነው። ነገር ግን ይሄኛው ደም የቀላቀለ ሲሆን ደግሞ ደም ሐዘንን፣ እንደዚሁም ደግሞ ከዳተኛ የሆነን አካል መኖር ከዳተኛ የሆነ አካል በዙሪያችን መኖር የኛን ውድቀት የሚፈልግ አካል መኖርን የሚያመላክት ነው። የሆነ ሙሲባ የሆነ ችግር እንደተጋረጠብን ማሳያ ነው። አላህ ከዚህ ነገር ነጃ ምንወጣ አላህ አድርገን። ዱዓ አድርጉ፣ ሰደቃ አውጡ፣ ተውበት አድርጉ፣ ወደ አላህ ተመለሱ። አላሁ አዕለም። ውድ የተከበራችሁ የበልግ ሚዲያ ቤተሰቦች እንዲሁም አዲስ ተከታዮቻችን እንግዲህ የህልም ፍቺዎች እንደ የህልሙ አይነት እንደ አላችሁበት ሀገር እንዳላችሁበት የእድሜ ሁኔታ እንዲሁም ደግሞ ጾታችሁ፣ ሃይማኖታችሁ የሚወሰን ይሆናል ማለት ነው። ሁልጊዜም እንግዲህ የምታቀርቡልንን የህልም ፍቺዎች በኮሜንት ስር ያሉትን የምንመልስ ይሆናል ማለት ነው። አሁን ደግሞ ዛሬ ይዘን የመጣ ነው እንግዲህ እንደምታዩት አዳዲስ የህልም ፍቺዎች ናቸው ማለት ነው። እነዚህ የህልም ፍቺዎች እንግዲህ በብዙ ኡስታዞች እየተፈቱ ወይም ደግሞ እየተነገሩ ይገኛሉ ማለት ነው። ከእነኛ ውስጥ ቀን ጨብጨብ አድርገን እያመጣንላችሁ ኡስታዛችን የፈታቸው ናቸው ማለት ነው። ሁላችሁም እንግዲህ ባላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን። ቀጣዩን ደግሞ እንቀጥላለን። ኡስታዝ በአላህ መልስልኝ፣ ሙሉ ጨረቀን በእጅ ያስኳት ወንድነኝ አላገባሁም። ማሻአላ ይሄ ማለት ከወንጀል ርቆ ከተለያዩ መጥፎ ነገር ከባባድ ወንጀሎች ርቆ ወደ አላህ ስብሃነ ወተዓላ መጠጋትን ያመላክታል። ሌላው ተጨማሪ ደግሞ ሪዝቅ የተባለ ነገር፣ ኸይር ነገር የተባለ ነገር ሁላ በእጁ እንደሚገባ ማመላከቻ ማሳያ ነው። አላህ ወን አላህ አድርገው። አላሁ አዕለም። ውድ የተከበራችሁ የበልግ ሚዲያ እህት ወንድሞች፣ ሁልጊዜም ስለምትከታተሉን እናመሰግናለን። ያላችሁን ድጋፍ አመሰግናለሁ። ሁልጊዜም ከስራችን ከጎናችን ኮናችሁ ስለምታበረታቱን ለስራችን የተለያዩ ግብአቶችን ስለምትሰጡን ከልብ እናመሰግናለን ማለት ነው። እንግዲህ ህልሞቻችሁን በሚገባ ሁኔታ እየፈታን እንገኛለን ማለት ነው። ስለዚህ ያላችሁንን ሁልጊዜም ጠይቁን፣ እናስተናግዳለን በኮሜንስር እንዲሁም ደግሞ ላይቭ ማንዳንድ ጊዜ በምንገባበት ጊዜ መጠየቅ ትችላላችሁ ማለት ነው። በኢሞም እንደዚሁ መጠየቅ ይቻላል። ሁልጊዜም እኛ ዝግጁ ነን ማለት ነው ለመመለስ። ሁላችሁንም ባላችሁበት አላህ ይጠብቃችሁ። በእያላችሁበት ሁላችሁንም እንግዲህ በየተሰማራችሁበት የሥራ ዘርፍ አላህ ያጠንክራችሁ፣ አላህ ያግዛችሁ። የዛሬው የህልም ፍቻችን ይህን ይመስላል ማለት ነው። ወሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ።